ሰላም ጤና ይስጥልን። እንኳን ወደ አማራ ክልል በሰላም መጣቸው። የአማራ ክልል በተፈጥሮ እና በሰው ሰራሽ የቱሪስት መስህቦች የታደለ ድንቅ ክልል ነው። ከተፈጥሮ የቱሪስት መስህቦች መካከል አንዱ የሆነውን ቦታ አስቀኛችሁ ወደዱ። ይህም ድንቅና ውብ ቦታ በጎጃም ክፍለ ሀገር የሚገኘው ጮቄ ተራራ ነው። አስደሳችሁ ሰፊውና ማራኪው ጮቄ በቢቢን ወረዳ ውስጥ ከሚገኙ የተፈጥሮ የቱሪስት መስህቦች መካከል አንዱና ዋነኛው ሲሆን ወረዳዋ በስፋት የምትታወቅበት አስደናቂና ከፍተኛ የሆነ ተራራማ ቦታ ነው። ጮቄ ከወረዳዋ ድጓዝ ሲሆን ከተማ 10 ኪሎ ሜትር፣ ከዞኑ ዋና ከተማ ደብረ ማርቆስ 61 ኪሎ ሜትር፣ ከክልሉ ዋና ከተማ ባህር ዳር 325 ኪሎ ሜትር ርቀት ላይ ይገኛል። ጮቄ በእጽዋት ብዝሃነት የታደለና ከ85 በላይ ሀገር በቀል የእጽዋት የሚበቅልበት ሲሆን ከነዚህም ውስጥ ዋና ዋናዎቹ ጅባራ፣ ጓሳ፣ ራስታ፣ ቀርከሃ፣ ማምጫ፣ አሸንግድዬ፣ ዝግባ ወይም ግመይ ተጠቃሽ ሲሆኑ፣ አባይን ያረገዘው ጮቄ አካባቢው የአባይ ወንዝ የውሃ ምንጭ ሲሆን የአባይ ተፋሰስ የውሃ ማማ እንደሆነና ከአባይ ወንዝ 9.5% ተፋሰስ ድርሻ ያለው ተራራማ የውሃ ስፍራ ነው። እንዳጠቃላይ ሲታይ የምስራቅ አፍሪካ የውሃ ማማ ወይም ኢስት አፍሪካ ዋተር ታወር በመባል የሚታወቀው ጮቄ ተራራ የአባይ ገባር የሆኑ 273 ትናንሽ የውሃ ጅረቶችና ከሀያ ሦስት በላይ የሚሆኑ ታላላቅ ወንዞች መፍለቂያ ነው። ከታላላቅ ወንዞች መካከል እናት ሙጋ፣ ግልገል ሙጋ፣ ተምጫ፣ ዝምብል፣ ትልቁ አብያ፣ ትንሹ አብያ፣ ጨሞጋ ጌደብ፣ ጥጃን ጠፍ፣ ጦመ፣ አዟሪ፣ የበርት ተጠቃሽ ሲሆኑ ከነዚህም በቢብም ወረዳ ውስጥ የሚገኙት ዝምብል፣ ትልቁ አብያ እና ትንሹ አብያ ናቸው። የጮቄ ተራራ ከባህር ወለል በላይ 4088 ሜትር አካባቢ ከፍታ ያለው በመሆኑ የጎጃ ጣራ ወይም ዘሩፎፍ ጎጃም በመባል ይታወቃል። የጮቄ ተራራዎች በምስራቅ ጎጃም እና በምዕራብ ጎጃም ዞኖች ዘጠኝ ወረዳዎችን የሚያካልል ሲሆን ጠቅላላ ስፋቱም 53558 ሄክታር በላይ እንደሚደርስ ጥናቶች ያመለክታሉ። ጮቄ በጣም ሰፊ ከመሆኑም የተነሳን ገና ብዙ ያልታወቁ ዋሻዎች ጥንታዊ መኖሪያዎችና ያልተዳሰሱ አስደሳች የተፈጥሮ መስህቦች እንዳሉት ይገመታል የጮቄ አካባቢ በስተ ምስራቅ እነማይና እናርጅ እናውጋ በስተ ሰሜን ምስራቅ ሁለት እጁ እነሴ በስተ ሰሜን ቢቢን ወረዳ በስተ ምዕራብ ማቻከል በስተ ደቡብ ስናን እንዲሁን በስተ ደቡብ ምስራቅ ደባይ ጥላት ግን ወረዳዎችን ያዋስናል። ይህ ተራራ በዋናነት በቢቢን ወረዳ ውስጥ የሚገኙ አምስት ቀበሌዎችን ያቀፈ ነው። እነሱም አሩሲ፣ መሰሳቢያ፣ ደድ፣ ደብረ ጽዮን፣ ደብረ ጊዮርጊስ እና ወንበር ቅዱስ ዮሐንስ ቀበሌዎችን በዋናነት ያቀፈ ነው። የጮቄ የአየር ንብረት ሁኔታውንም ስንመለከት የጮቄ አካባቢ የዝናብ መጠን ከ900 እስከ 1400 ሚሊ ሜትር የሚደርስ ሲሆን የአካባቢ የሙቀት መጠንም 00 ዲግሪ ሴንቲግሬድ አካባቢ እንደሚደርስና በተለይም በክረምት ወቅት ከሳምንት በላይ በበረዶ ይሸፈናል። ነገር ግን አሁን አሁን የበረዶ ግግር እየቀነሰ የመጣበት ሁኔታ ይታያል። የጮቄ የመሬት አቀማመጥንም ስንመለከት 86 ከመቶ ተራራማ ተራራማ 1.5 ከመቶ ሸለቋማ እና 12.5 ከመቶ ሜዳማ እንደሆነ መረጃዎች ያመለክታሉ። የጮቄ ተፋሰስ የታችኛው ክፍል ማለትም የአብያ ወንዝ መሰል አካባቢዎችን ተከትሎ ሸለቋማ ሲሆን በዚያ አካባቢ እንደ ሾላ ሉል ክትክታ፣ ግራር፣ ቅላባ እና አምቡስ በመሳሰሉ እፅዋቶች የተሸፈነ ነው። ከለኛው ክፍል ተራራማና ተዳፋጠማ ሲሆን ይህ አካባቢ በዋናነት ባስታ የተሸፈነን አልፎ አልፎም በአምጃና በሌሎች ተክሎች የተሸፈነ ነው። የጮቄ የላይኛው አካል በአብዛኛው ሜዳማ ሲሆን ይህም በጅባ ግሚና አሸንግዴየ ተክሎች የተሸፈነና አካባቢው ከፍተኛ የሆነ የግጦሽ ጫና ያለበት ነው። ከተጠር ወደ ድባ ሲሆን ሲጓዙ ግሚና ጅባራ የበዛበትን ደልዳላማ መሬት አልፈን የምናገኘው የፍልፍል ሜዳ ከፍተኛ ቦታን እናገኛለን። ይህ ቦታ ለቱሪስት ማረፊያነት ማገልገል የሚችል ሲሆን የአካባቢውን ገጽታ ለመመልከት የሚያስችል ከፍተኛ ቦታ ነው። የጮቄ ተራራ ልዩ ውበትና ተፈጥሮዊ ጸጋ መላበሱ እንደተጠበቀ ሆኖ የአፍሪካ የውሃ ማማነቱን ሊቀንስ የሚያስችሉ ድርጊቶች ሲፈጸሙበት ይታያል። ለምሳሌ ስድ ግቶች፣ የደን መጨፍጨፍና የብርቅ የዱር እንሰሳት አደን ዋና ዋናዎቹ ተጠቃሽ ናቸው። ይህም ድርጊት የሚፈጸመው በአካባቢው ባሉ አርሶ አደሮች ሲሆን በእርሻና በመኖሪያ ቤት መወረርም ይታይበታል። ይህ ቢስተካከል መልካም ነው እንላለን። ስለሆነ ይህንን አምሳለ ገነት የሆነ ስፍራ መጥተው እንዲጎበኙ ጋብዘን አበቃን። ቸር ይቆየን። ጮቄ ቲዩብ ነን። ሰብስክራይብ፣ ላይክ፣ ሸር ያድርጉ። እናመሰግናለን።